ሰላም፣ ሰላም የተከበራችሁ የዜድ አበሻ ቤተሰቦች እንዴት ናችሁልኝ? ሰላም ነው ወይ? ሰላማችሁ ይብዛልኝ። ሁላችሁም ስለምታበረታቱኝ ሀሳብ አስተያየታችሁ ስለምሰጡኝ እጅግ አድርጌ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰባቸው አድርጉን። ሀሳብ አስተያየታችሁ አይለየን። ኢትዮጵያ ሀገራችን ሰላም ያርግልን። በቅንነትና በመልካምነት ላይክና ሰብስክራይብ እያደረጋችሁ ለፉ። ቅንነት መልካምነት አይከፈልበትም። የዛሬ ደግሞ ይዤላችሁ የመጣው በጣም የሚገርምና ለሁላችንም ትምህርት የሚሆን እንግዲህ 390 ኪሎ ሜትር ተጉዞ ከደሴ ማለት ነው 390 ኪሎ ተጉዞ መጥቶ ሁለተ ታሞች ሀና እና ሃይማኖት ያው ወደ ዘላለም ወንድማችን ላይ መቼ መፍትሄ አይጠፋም። እሱ ጋር መፍትሄ ይሰጠናል። ያው እሱ ጋር ከመጣን የሆነ ነገር አናጣም። የሆነ መፍትሄ ሳይፈልግን እናይቀርም። እሱ ደግሞ የያዘው ነገር ግቡ እስከ መጨረሻው ድረስ ነው የሚያስኬድ በጣም ታማኝ ሚዲያ ነው፣ በማለት እንግዲህ ዱካ እሾ ወይም ደግሞ ዘላለም ዘገየ ወንድማችን መልካሙ ጋር እንግዲህ መጥቶ ያው እንግዲህ የደረሰባቸው ግፍና በደል እንግዲህ በራሳቸው አንደበት ተናግረዋል ማለት ነው። እነሱ ሀናና ሃይማኖት ሁለቱም እህታሞች ናቸው። ያፈቀሩት አንድ ሰው ነው። እንግዲህ አስቡ በሀናም ባህናም ብር ይቀበላል። እንግዲህ ባህናም ብር ይቀበላል። ቤት እየሰራ ነው። እኔ ያለው ዲያስኮራ ነው። እንግዲህ እንደነገርኳችሁ ያው ይሄ ልጅ ሀና በደንብ ታቆዋለች። ሀና ደስ ይላል፣ ሊዝናና ሄዶ በዛ ነው የተዋወቁት። ከዛ የሆነ ነገር ሲነጋገሩ በመሀል እሱም ያው የህይወት ታሪኩ በዛ በዛ ተግባቡና ከሀና ጋር እንግዲህ ከዚህ ልጅ ጋር ተግባብቶ በቃ ያለው ነገር ቀጠሉ ማለት ነው። ከዛ በኋላ ያው እኔ ያለው ዲያስፖራ ነው ምኖር፣ በቃ የተለያዩ ፎቶዎች ምን ምን እየላከ እና ቤትም ደግሞ አዲስ አበባ እየሰራሁ ነው ብሎ አስቡ ማለት ነው። እሱ አዲስ አበባ ተቀምጦ የተለያዩ ልክ ውጭ ሀገር እንደሚኖር ሰው ፎቶ፣ የተለያዩ ፎቶ እየላከ የተለያዩ ፎቶ እያሳያቸው ቤት እየሰራሁ ነው እያለ እንግዲህ ሀና ስንት አመት የለፋችበት አንዴ ሁለት መቶ ሺ አንዴ ሶስት መቶ ሺ አንዴ አምሳ ሺህ እያለ እንግዲህ ወደ አካውንቱ እያስተላለፈች። ከዛ ቀጣይ ደግሞ የገዛ እህቷ ደግሞ ሀይማኖት ደግሞ እንግዲህ ምትኖር ውጭ ሀገር ነው የወሰደቻትም ሀና ናት። ከዛ ከእሷ ላይ ደግሞ እንደዛው ቤት አለኝ እንደዚህ ያለኝ እንዲ ነው እኔ ምኖር እንደዚህ ነው እያለ በእሷም ደግሞ እስከ አምስት መቶ ሺህ ብር በአካውንቱ እንዳስተላለፈችለት ተናግራለች። ማለት ነው እና ሀይማኖት ላይም እንደዛ እያለ እያለ የለፋችበት፣ ስንት ጊዜ የለፋችበት። እሱ አዲስ አበባ እንግዲህ አዲስ አበባ መስተንግዶ ነው የሚሰራው ማለት ነው ሆቴል ውስጥ አስቡ፣ ቤተሰቦቼ እና ሆቴል ውስጥ እየሰራ እኔ ያለው ዲያስፖራ ነው እኔ ያለሁት ምኖር እዛ ነው። እና አሁን ቤቱ እንደዚህ ደርሰዋል፣ ይሄና ክልብር ያስፈልጋል ሁለት መቶ ሺህ ተብያለው አምስት መቶ እያለ ሀናም የለፋችበት ስንት ጊዜ የለፋችበት፣ ሃይማኖትም ደግሞ እንደነገርኳችሁ የለፋችበት ሰው ሀገር የለፉበት ብር ሁለት እህታሞች፣ አንድ ፍቅረኛ አፍቅሮ አይጣል እኮ ነው አፍቅሮ ጠቅላላ የለፉበት በባንኩ እያስተላለፉለት ከርመዋል ማለት ነው ሁለቱም። እና መጨረሻ ላይ ያው ሀናም ማን እንዳፈቀረች ለእህቷ ፎቶን ሼር አላረገችም። ሃይማኖትም ደግሞ ለሃና አልነገረቻትም። ያው የመሰላቸው ሃና ማታቅም ያው ይሄ ልጅ ይሆናል ብላ ሃይማኖትም ደግሞ ሁለቱም አያውቁም ማለት ነው። ግን ሁለቱም ያው እንደዚህ ጓደኛ አለኝ፣ ምን አይነት ጓደኛ ነው ያፈቀርሹው ምናምን ብላ ሃና ለሃይማኖት አልጠየቃቻትም፣ ሃይማኖትም ለሃና አልጠየቃቻትም ማለት ነው። እንግዲህ ሁለቱም ሳይተዋወቁ እንግዲህ ከርመዋል፣ ወይም ደግሞ ሳይተዋወቁ ሰንበተዋል። ዝም ብሎ ብቻ ብራቸው እየላኩ አንድ ሰው እንግዲህ ሁለት እህታሞች አፍቅሮ እንግዲህ ይሄ እሱም አያውቅም፣ ሁለቱም እህታሞች መሆናቸው። እነሱም ደግሞ አንድ ሰው ብቻ እንዳፈቀሩ አያውቁም። እንግዲህ አስቡ፣ በጣም ይገርማል ማለት ነው ያው እና ያው ዘላለም ያመጣው በቃ የዛሬ የተለየ ታሪክ ነው ለሁላችንም ትምህርት የሚሆን ማለት ነው። እና እነዚህ ልጆች እንግዲህ ሰው ሀገር ላይ የለፉበት የደከሙበት ስንት ውጣ ውረድ ታውቃላችሁ፣ ሰው ሀገርኛ። ይሄ ለሁላችንም ትምህርት የሚሆን ነገር ነው፣ ዝም ብሎ አደለም። እና ስንት ውጣ ውረድ፣ ስንት ግፍና በደል፣ ስንት መከራ አይተን የምናመጣው ብር በዚህ መልኩ በዚህ መልኩ ስንበላ በጣም ያሳዝናል ማለት ነው። እና እንግዲህ ሀናም በጣም እንግዲህ ይሄ ልጅ ነገ ለትዳር ይሆነኛል። በዛ ላይ እንደነገርኳችሁ ሀና በአካል ታየዋለች፣ በአካል ታውቀዋለች። እንግዲህ ሊዝናና ሁላ መጥተዋል፣ ደሴ ላይ በደምብ ተገናኝተናል ምናምን ብላለች እንግዲህ ሃይማኖት ግን ያው የተለያየ ፎቶዎች እያቀነባበረ ምን እያለ እየላከላት እኔ ዲያስፖራ ነኝ እኔ እንደዚህ ነኝ እያለ ማለት ነው። አስቡ ሁለቱም እንደዚህ እያታለላቸው ብራቸውን ጭፍጭፍ አድርጎ ጨርሶ፣ እሱ ግን በሰላም ሀገሩ አዲስ አበባ ላይ ቁጭ ብሎ መስተንግዶ እየሰራ ዲያስፖራ ነኝ እያለ እነሱን እየሸወደ ማለት ነው እና ከእንደዚህ አይነት ይጠብቀን ማለት ነው እና ቤተሰቦቼ አሁን መጨረሻ ላይ እንግዲህ ሁለቱም ሁለቱ አንድ ሰው ብቻ አንድ ሰው እንዳፈቀሩ መጨረሻ ላይ አወቁ ማለት ነው። ካወቁ በኋላ ቀጥታ ማን ላይ ይመጣሉ? እንደነገርኳችሁ ወደ ዘላለም ወንድማችን ሚዲያ። እሱ ታማኝ ነው፣ ታማኝ ሚዲያ ነው፣ በጣም መልካምና ቅን ሰው ነው። እሱ ላይ ከመጣን መፍትሄ አናጣም በማለት ዘላለም ወንድማችን ላይ በመቅረብ እንግዲህ የደረሰባቸው ግፍና በደል ተናግረዋል ማለት ነው። እና በጣም ያሳዝናል። የፈሰሰው ውሃ ይታፈስም። እንግዲህ ልጅ አሁን እስቲ ሁላ ብር የእሷም የዛችም እንደዚህ እያረገ አሁን ይህ ሁላ ብር ኬትስ ይመጣል። በዛ ላይ ደግሞ በጣም ያሳዝናል። እንግዲህ ሀና የሶስት ወር እርጉዝ እንደሆነች እንግዲህ ተናግራለች። ያው እንደዛም ስትናገር ራሱ ፌንት ነቅላለች ሃይማኖት ማለት ነው። እህቷን ማለት ነው። እና እንግዲህ ሁለቱም መታሞች ያሳዝናሉ። ያው በዋህነት አንዳንዴ ታውቃላችሁ ታውቃላችሁ እንግዲህ አንድ ሰው ከባድ ነው፣ ሰው ማመን ከባድ ነው። በዛ ላይ ደግሞ ሁለቱም በጣም እንደሚዋደዱ በፍቅር እንዳደጉ እናታቸው ደግሞ መምህር እና አስተማሪ እንደነበረች እና ጥሩ ጥሩ ጎበዝ ጎበዝ ተማሪ እንደነበሩ ሀና በአስር ሀይማኖት ደግሞ በአስራ ሁለት ከዛ በኋላ ሰው ሀገር ተሰዶ እንግዲህ ከተሰደዱም በኋላ የለፉበትና እና እንግዲህ ሁላ ጊዜ የደከሙበት እንግዲህ ለዚህ ልጅ እንግዲህ ዲያስኮራ ነኝ የሚለው እሱ ሙጥጥ አርጎ እንግዲህ ጨርሶባቸዋል። እና አሁን መፍትሄው ምን እንደሆነ መጨረሻው እንዴት እንደሆነ ያው፣ ቀስ በቀስ እንግዲህ፣ ያው ዘላለም እንግዲህ ወንድማችን ጀግናው ደርሶበታል። ሆቴል ቤት እሱ የምንዲያስኮራ ነው። ይሄ ምን ውጭ ሀገር ነው፣ እድሜ ለእነሱ ብር። እና ደርቀቅ ብሎ የእውነት ቤት ቢገዛስ ጥሩ ነው፣ ቤተሰቦች ማለት ነው። ቤት ከገዛበት የእውነት ጥሩ ነው። ከሃናም እያስላክ ከሃይማኖትም እያስላክ ቤት ከገዛ በይሁን ቤቱ ተሽጦ እንኳን ብራቸው ተመላሽ እንዲሆን። እሱም ደረሰኝ ካላቸው ነው። ሊክድም ይችላል። ታውቃላችሁ፣ ደረሰኝ ከሌላችሁ ከሰው ጋር መከራከርም እንደዚህ ሆነ እንዲሆንም ብላችሁ ለምን፣ ማንኛውም ቦታ ስትሄዱ መረጃ ያስፈልጋል። ሁሉም ነገር መረጃ ካለ መረጃም የሚሆን ነገር የለውም። እናንተ ብር ለማንኛውም ሰው ስትልኩ ደረሰኝ ማስቀመጥ አለባችሁ። ደረሰኝ በጣም በጣም ወሳኝ ነገር ነው። ደረሰኝ ከሌለ ግን ይሄ ልጅ ቢክድ በምንም አይነት መልኩ ብራቸው ተመላሽ አይሆንም ማለት ነው። ለምን ግዴታ መረጃ ያስፈልጋል። ደረሰኝ ማሰባሰብ አለባችሁ እናንተ አምሳ ላካችሁ ሁለት መቶም ሶስት መቶም ሺህ ስትልቁ ደረሰኝ ማስቀመጥ አለባችሁ። ያ ደረሰኝ በጣም ይጠቅማል ማለት ነው እና እና ቤቱ ከገዛው ባይሆን እንኳን እንግዲህ እንግዲህ የሰው ሰው ከሆነ ትንሽ የሰው ስብዕና ያለው ሰው በእርግጥ እንደዚህ አያደርግም። ግን ትክክለኛ ደግሞ የሰው ስብዕና ካለ የእውነት ቤቱ ከገዛው ቤቱ እንኳን ባይሆን ተሽጦ ተመላሽ እንዲሆን ብራቸው ማለት ነው። አስብ ውስጥ የእውነት ከገዛበት ነው እሱ፣ እናቴ ሽር ብሎ ዘና ብሎ አዲስ አበባ ቁጭ ብሎ፣ እነሱ ሰው ሀገር ላይ እንደዛ እየተቃጠሉ ብራቸው ተበሉ። ሁለት እህታሞች አንድ ሰው አፍቅሮ ብራቸው በየጊዜው አንዴ አምሳ አንዴ ሶስት መቶ ሺህ አንደኛዋ ደግሞ በጠቅላላ እንደው በአንድ ጊዜ ነው አለች። አካውንቴ ላይ ያለው ምንም ሳላስቀር አምስት መቶ ሺህ ወደ እሱ አስተላልፌለታለሁ ብላለች ማለት ነው እና ይህ ሁላ ብር እስቲ መጨረሻው እንግዲህ ዘላለም ወንድማችን ጀግናው ማይበገሬው ብርቱ መጨረሻው እሱ ላይ ምናይ ይሆናል እንግዲህ እኔ ግን በጣም ነው የገረመኝ፣ እንዶ በጣም በጣም ነው የገረመኝ ማለት ነው እንዶ ምን አይነት ዘመን እንደደረሰን ማለት ነው። እና ከእንደዚህ አይነት ይጠብቀን። እና እህቶቼ ጥንቃቄ ማድረግ አለብን። ለማንኛውም ሰው ደረሰኝ ብር ስትልኩ ደረሰኛችሁ መረጃ ነው ደረሰኛችሁ ስብስባችሁ ማስቀመጥ እንደገና ነገር ደግሞ ከእንደዚህ አይነት ሰውም ደግሞ አሁን ሀናና እህቷ የተሸወዱት በምን መሰላችሁ? አለመነጋገር። በመነጋገር ብዙ ነገር አሁን መጀመሪያ ቢነጋገሩ ይሄ ሁላ አይመጣም ነበረ። እንደዚህ እንደዚህ እኮ ማውቀው ሰው አለ እንዴት ነው ምናምን ብሎ መረጃ ቢለዋወጡ ይሄ ሁላ አይመጣም ነበረ። ግን ሀናም አልተናገረችም፣ እህቷም አልነገረቻትም። ሁለቱም እንግዲህ አስቡ። ሃይማኖትም አልተናገረችም፣ ሀናም አልተናገረችም። ግን በመሃል ሁለቱም ሜዳ ላይ ቀሩ ማለት ነው። ሁለቱ አንድ ወንድ አፍቅሮ እንግዲህ ሁለታቸውን ብራቸው ተበሉ ማለት ነው። የሀናን ብር ተበላ የሃይማኖትን ብር ተበላ ማለት ነው። እና ቤተሰቦቼ ከእንደዚህ ጠብቀን ዛሬ ሌላቸው የመጣው የሚመስል ነበረ ሀሳብ አስተያየታቸው። አይለየን። ኢትዮጵያ ሀገራችን ሰላም ያርገለን። ላይክ ሼር ሰብስክራይብ እያረጋችሁ አበረታቱን አትለፉን ማለት ነው። ቅንነትና መልካምነት ለራስ ነው ማለት ነው። እጅግ ጥንቃቄ ማድረግ አለብን፣ ከእንደዚህ አይነት ነገር ማለት ነው። ከእንደዚህ አይነት ነገር በጣም ራሳችን መቆጠብ አለብን። ምናወራው ሰው የምንልክለት ሰው እንዴ እንዴት ሆኑ ነው ብር የሚመጣው? ቤተሰቦች እና እንግዲህ መጨረሻው የምናየው ይሆናል ማለት ነው።